ዘመነ ሆን በሰሜን የለ ዞን የተለያዩ የረገራት ለማስተዳደር የብልፅግና ፓርቲ ፖለቲካ ዘርፍ ኃላፊ ነው። የብልፅግና ኃላፊ ለመሆን ምን አነሳሳል? ያው እንግዲህ በፊትም ስለሚታወቅ እኔ በመምህርነት አስራ አምስት ዓመት በላይ አገልግያለሁ። ስለዚህ ካለው ሁኔታ ላይ ደግሞ ወደ አመራር መጪ ነው

እንደዚህ ነው እንደዚህ ነው እንደዚህ ነው። ትንታኔ እኔ ልሰጥ አልችልም። ያው እንደኛ ዝም ብለን አሁን የውስጥ ባንዳ የምንለው እናንተን ነው። የውጩ ደግሞ እንትናን ህወሓት ሻዕቢያን ነው እንጂ ስልጠናም አልተሰጠን። ሰነዱ ወረደ፣ ሰነዱን አዋዩ ተባልነት፣ አዋይተናል። ማን ነው እነን አድርጉ የሚላቸው? ምንስ ግን ካለ አይደል የሚመጣው፣ ፌዴራል ከፌዴራል ወደ ክልል ይላካን፣ ከክልል ወደ ዞን፣ ከዞን ደግሞ ወደ ይወርድ። አሁን እናንተ አንቺን ጨምሮ አማራ ላይ የሞት ፍርድ እንደተፈረደበት ታውቂያለሽ አታውቂ? አማራ የሚባለው ማህበረሰብ እንዲጠፋ በሰነድ እናንተ በምታወርዱት ሰነድ ፕሮጀክት ተቀርጾለት፣ እናንተ አስተግባሪዎቹ ናችሁ። አስተግባሪዎቹ እናንተ ናቸው። አሁን ስለ ሌላው ብሔር የምናነሳበት ስነ ልቦና የለንም። አማራ እያለቀ ያለው በራሱ በአማራ ነው፣ በእናንተ በእናንተ ፈረስነት ነው። ስለዚህ ህሊናችሁ እንዴት ተቀበለ ይህንን? ነውስ በትክክልም አማራን የሚያፈርሳት ፋኖ ነው ብላችሁ ነው የምታሙ? በእናንተ አረዳድ ያው መሰለኝ ሴራ እንዳለ ሁላችን እናውቃለን። ያው በላ ብለን ላድርግ አድርግ ብለን ነው እንጂ ማለት ነው። በእርግጠኝነት የአማራ ክልል ወጣት እንዲያልቅ፣ አማራ ክልል በኢኮኖሚ እንዲወድ፣ አማራ ክልል በቃ ምድረበዳ እንዲሆን እየተሰራ ያለ መሆኑን እናውቃለን። የሚገርም ግን እኛ ያ የተሰጠን ተልኮ ላድር ለሎቱን በላ ብለን ግን ምናረጋለን አረጋል እንደዚህ ነው እንደዚህ ነው እያለ የመጣውን ሁኔታ እየተቀበልን መሬት ላይ እየተሰማ ነው አረጋል እንጂኛ በእርግጠኝ ቁጭ ብለንኛ ራሳችን በግል እናወራለን ምንድነው የተሰራው ሴራ በቃ በአማራ ላይ ሴራ ተሰጥቶን እንዴት አንዱ ወንድሞቻችን ናቸው የሚመጣው ፖሊስ ወንድሞቻችን ናቸው። ለምንድን ነው በሰላማዊ መንገድ ለምንድን ነው አማራ ላይ ተነጋግረን ችግሩን በሰላማዊ መንገድ የማይፈታው? በእርግጠኝነት የመንግስት ሴራ ሲራ ሲያለች የሚል ስለምታለን አንሰጣ የሚገርም ነገር ማለት ነው። ግን ያለበት ቦታ ስለሆነ የግዴታ ምን ትላለህ? እንደዚህ ነው እንደዚህ ነው እንደዚህ ነው የተሰጠውን ሰነድ ይተግበር ከመሬት ላይ አሁን ባለው ባንች ሳቢ ባረዳ ባንች አረዳት አማራን እያጠፋው ያለው የራሴ እኛ የምንመራው እኛ ብልጽግና መንግስት ነው። ያው እኛ በሱ ስር ሁነን እያስፈጸም ያለን እኛ እዚሁ ያለን እ የብልጽግና አመራሮች ብለን እዚያ ከስንቀመጥ ቢያንስ ወንድሞቻችን ከወንድሞች ጋር ሁነን ማነው ይሄን እየሰራ ያሉት፣ ሄራው የት ነው የሚለው አውቀን ተርተን አሁን ወደ የት እየሄድሽ ነው? እንዴት እንደተያዝሽ ጉዞ እንዴት እንደጀመርሽ የት ቦታ እንደተያዝ እሱን እስኪገለጽ ነው። ስራሁን እየሄድኩኝ ያለሁት ወደ ባህር ዳር ነው። ጎጎብ ላይ አለ ተብሎ ወፍ የሚቆርጥ እዚያ ባህር ዳር አንድ ሴት አለ ሲባል ያንን ልታየ ነበር ሄድኩት፣ እና አሞኝ ስለነበር ተሸካፍ፣ ጨጭሆ እዚያ ላይ ነው የተያዝኩት ጨጮ ሁል ድልድዩ ላይ ነው። ድልድዩና የኛ ክልል ለፍ ብለን፣ ጨጮ ሁል ድልድዩ ላይ ነው። ሌሎች የወረዳ አመራሮች፣ አጠቃላይ የብልጽግና አመራር አሁን የት ነው ያሉት? አሁን ስብሰባ ተጠርቶ፣ አንቺ ለምንድን ነው ስብሰባ ላይ እየቀረሽው? እኔማ በቀደም ተጣልተን ከፈንቲባው ጋርና ከአደረጃጀቱ ጋር እሷ አታስፈልግም አንዳንድ ነገርም እየሰማንባት ስለሆነ? መታገድ ያለባት ብሎ አግዶ ላክል ይል እዚውን ማለት ነው። ስለዚህ አንቺ እንዳትመጪ ፈንታየና እንደበት እንድትመጪ ተብሎ እነሱ ደርሱ። ስለዚህ ባህር ዳር ቅሬታ ልታቀርቢ ነበር ምክ እኔ ቅሬታማ የዙሮ አግዶ ኖርማሊ ማለት ነው። ግን በጣም ያስገድደኝ ግድንገር ስለምነ በጣም ሶስት አራት ስለተቆረጥኩኝ ግን ፊቱን በዚሁ አይቼ አጋጣሚው ከተገኘ ግን ለምንድነው የታገድኩበት ምክንያት የሚለውን ነገር ላቀርብ ነበር። ብዙ ፍጹም ነገር ከየት ተነስተው ከጋሸና በኋላ በምንድነው ነው የሚሄዱት ነው ቀኑን አታቂ ምን ያህል ቀን ሊቆይ ይችላል? በባለፈው የፎሮቹ እነዚያ በፌዴራል ደረጃ ሄዱት አስር ቀን ይቆዩት። ምናልባት እንደ አንድ አስር ቀን ይቆዩት። አሁን የሄዱበት መሰረታዊ ስብሰባ ምንድን ነው አጀንዳ? አንቺ ስልጠና ነገር ነው የባለፈው ስልጠና ነው። መሬት ላይ እየሆነ ያለው እየሞተ እያለቀ ያለው አማራ እርስ በርስ ነው። ጭራሽ ግን መንግስት ራሱን በህዝብ እያስተዳደረ ሆኖ ነው የሚገለጽው። ከላይ ደህና ኗሪ ነው፣ አታች መሬት ላይ ግን እንግልትና ግድያ ነው ያለው።